ሰላም ጤና ይስጥልኝ። እንደምናላችሁ ውድ የልግዳ ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልኩኝ አዲስ ከሆናችሁ ሰብስክራይብ በማድረግ አጋር እንድትሆኑ እየጋበዝኩኝ ላለፉት ሃያ ሁለት ዓመታት በኢትዮጵያ እግር ኳስ ደንቅ ጊዜ በማሳለፍ ለበርካታ ወጣት ተጫዎቾች ተምሳሌት መሆን የቻለውን ከአርባ ምንጭ ከተማ የተገኘውን አመለ የሸጋውን የኢትዮጵያ ብሔራዊ ቡድን እንዲሁም ደግሞ የቅዱስ ጊዮርጊስ የአርባ ምንጭና የወላይታ ዲቻ ተከላካይ ተጫዎች የነበረውን አሁን እንዲሁም ደግሞ አሁን የአርባ ምንጭ ከተማ ቡድን መሪ የሆነውን ተጫዋች ደጉ ደበበን ላስቃኛችሁ ወደድኩ። አብራችሁን ቆዩ። በኢትዮጵያ እግር ኳስ እንግዲህ ከሀያ ዓመት በላይ መጫወት ብዙ እየተለመደ አይደለም። ይህም ለመፈጸም ጠንካራ ልምምድ ትክክለኛ አመጋገብና በቂ እንቅልፍ መተኛት እንዲሁም ከመደበኛ ልምምድ ውጪ ረጅም ሰዓት የሚፈጅ በእጅም ውስጥ ማሳለፍ ግድ ይላል በእግር ኳሱ ረጅም ጊዜያትና ምታትን ለመጫወት ማለት ነው እንግዲህ ለምታት የቀረበ ቴክኒክ በነዚህ ግብዓቶች ካልታገዘ በአጭር ታይቶ መጥፋትን እያስከትላል ማለት ነው እንግዲህ ብዙዎቹ ዝናንና ራስን በአግባቡ መቆጣጠር ተስኗቸው የዚህ ሰለባ እንደሆኑም በተለይም ሀገራችን መመልከት ችለናል ማለት ነው። እንግዲህ ላለፉት አስርት ዓመታት በወጥ አቋም የዘለቀ ለብሔራዊ ቡድን አምሳ የሚጠጋ ጨዋታ ያደረገና በየትኛውም የተከላካይ ሚናዎች አቋሙ ሳይዋዥቅ መጫወት የሚችል ድንቅ የተከላካይ ስፍራ እንደነበረም ተጫዋች በነበረበት ሰዓት መመልከት ችለናል ማለት ነው። እንግዲህ በአርባ ምንጭ ጨርቃ ጨርቅ እግር ኳስን መጫወት የጀመረው ደጉ እውቅናን ማግኘት የጀመረው በ1995 ለጥቂት የፕሪሚየር ሊጉን ዋንጫ ባጣው አርባ ምንጭ ቡድን ድንቅ አቋሙን ካሳየ በኋላ መሆኑም አይዘነጋም ማለት ነው እንግዲህ። ተጫዋቹ ምን አይነት ድንቅ ተጫዋች እንደነበረም በብሔራዊ ቡድን እንዲሁም ደግሞ በተጫወተባቸው ክለቦች ማየት ችለናል ማለት ነው እንግዲህ በብዙዎች ዘንድ ተወዳጅ የነበረው አርባ ምንጭ ከተማ በፋይናንስ አቅም መዳከም ተከትሎ ደጉ ደበበ በ1996 ክረምት ላይ ማለት ነው፣ በሀገራችን እግር ኳስ ሁሉንም ዋንጫዎች ድል ማድረግ የቻለውን ቅዱስ ጊዮርጊስን ተቀላቀለ። እንግዲህ ሚጢጢ የሚል ቅጽል ስም ያለው በቅዱስ ጊዮርጊስ ቋሚ ተሰላፊ ለመሆንም እንዳልተቸገረ ነው መረጃዎች የሚያሳዩት ማለት ነው። እንግዲህ ዓመቱን ሙሉ ድንቅ አገልግሎት ሲያበረክት ፈረሰኞቹ በተቀላቀለ የመጀመሪያ አመትም የሊጉን ዋንጫ ከቡድኑ ጋር አብሮ ማንሳት የቻለበትን ሁኔታ መመልከት ችለናል ማለት ነው እንግዲህ ሁለት ሺህ አራት የደጉ ደበበ እግር ኳስ ህይወት ያንሰራራበትና በድጋሚ በከፍተኛ ደረጃ መጮት የጀመረበትን አመት መመልከት እንችላለን። በዚህ አመት የብሔራዊ ቡድን አምበል ሆኖ ሲሾም የፕሪሚየር ሊጉ የአመት ኮከብ ተጫዋች ማድረግንም ከሰባት የውድድር ዘመናት በኋላ በድጋሚ መጎናጸፍ እየቻለበትን ሁኔታ መመልከት እንችላለን ማለት ነው። እንግዲህ ከቅዱስ ጊዮርጊስ ጋር ስድስት የፕሪሚየር ሊግ እና አንድ የጥሎ ማለፍ ዋንጫዎችን ከብሔራዊ ቡድኑ ጋር ሁለት የሴካፋ ዋንጫ በግሉ ሁለት ጊዜ ፕሪሚየር ሊጉ ኮከብ ተጫዋችን ልማትም ያገኘው ደጉ እንግዲህ በኢትዮጵያ ብሔራዊ ቡድን ማለት ይቻላል እንግዲህ ኢትዮጵያ ብሔራዊ ቡድን በሃያ ዘጠነኛው በደቡብ አፍሪካ አስተናጋጅነት በተካሄደው የአፍሪካ ዋንጫ የማጣሪያ ጨዋታዎች እንዲሁም ደግሞ ወደ ዋንጫም ካለፍን በኋላ የቡድኑ አምበል ሆኖም ቡድኑን መምራት የቻለበትን ሁኔታ መመልከት ችለናል ማለት ነው። እንግዲህ ደጉ ደበበ ላለፉት ሀያ ሁለት ዓመታት ለሶስት ክለቦች በማይዋዥቅ ብቃት መጫወት ችሏል ማለት ነው። ጠንካራውን አርባ ምንጭ ጨርቃጨርቅ ወደ ፕሪሚየር ሊጉ አድጎ በ1990ዎቹ አጋማሽ የሊጉ ክስተት በነበረበት ወቅት ደጉ የዚያን ቡድን የአማካይ ተከላካይ ነበር ሲጫወት የነበረው። ስለ አዱኛ እና መኮንን ገላን፣ ህዋ ውሃ፣ ጌትነት ቡታቆ፣ ታጋይ አማረ፣ ዩብ ማለና አማካች እና መሳይ ተፈሪ የአሰልጣኝ መለሽ ምና ቡድን አባልም እንደነበር አይረሳ ማለት ነው። እንግዲህ ደጉ 22 ዓመታት በሊጉ በመጫወት ቀዳሚ ተጫዎች መሆን የቻለ ተጫዎች እንደነበርም ማስታወስ ይቻላል ማለት ነው። እንግዲህ ደጉ ደበበ በአርባ ምንጭ ጨርቃ ጨርቅና በቅዱስ ጊዮርጊስ እንዲሁም ደግሞ በወላይታ ዲቻ ውጤታማ ጊዜያትን ማሳለፍ እየቻለ ድንቅ ተጫዎች መሆኑን መመልከት ችለናል ማለት ነው። እንግዲህ ለሀገሩ ብሔራዊ ቡድን ለረጅም ጊዜም መጫወት ችሏል። ደጉ በአሳምርት እንዲሁም ደግሞ በሰላም አምባሳደርነት በምታወቀው አርባ ምንጭ ከተማ በ1974 ዓ.ም ተመረተ የተወለደ ሲሆን ለኢትዮጵያ ብሔራዊ ቡድን ከአምሳ በላይ ጨዋታዎች ተሰልፎ በመጫወት ከፍተኛ ቦታ ከያዙ ተጫዋቾች አንዱ መሆን የቻለበት ሁኔታ መመልከት እንችላለን ማለት ነው። በፕሪሚየር ሊጉም እንግዲህ ውስጥም ላለፉት ሃያ ሁለት ዓመታት ለሶስት ክለቦች ያለ መዋዠቅ መጫወት የቻለበትን ሁኔታም መመልከት ችለናል ማለት ነው። እንግዲህ በ1995 የሊጉ ዋንጫ ለማንሳት ከጫፍ ደርሶ በመጨረሻው ቀን ዋንጫውን ያጣው ቡድን አርባ ምንጭ ማለት ነው። ቁልፍ ተጫዎች ያቆየው አንድ አመት ብቻ ነበር። በአርባ ምንጭ መቆየት የቻለው እንግዲህ በ1996 ክረምት እነዚህ ተጫዎቾች ወደ ሌላ ትላልቅ ክለቦች ሲያመሩ ደጉ ደበበም ቅዱስ ጊዮርጊስን የተቀላቀለበትን ሁኔታ መመልከት ችለናል ማለት ነው። እንግዲህ በመጀመሪያው ዓመት የፕሪሚየር ሊጉ ዋንጫ ከማንሳት አልፎ በግሉ ማለት ይቻላል የአመቱ ኮከብ ተጫዋችም ብሏል። እንግዲህ አስር የሊግና ሶስት የጥሎ ማለፍ ክብሮችንም እንዲሁም በ2004 አራት በግሉ የአመቱ ኮከብ ተጫዋችን ክብርን ለሁለተኛ ጊዜ ማሳካት እየቻለበትን ሁኔታ መመልከት ችለናል ማለት ነው። እንግዲህ ረጅም አመት የቆየውን ቅዱስ ጊዮርጊስን በ2010 ክረምት ላይ በመልቀቅ የደቡቡን ክለብ ሌላውኛውን ወላይታ ዲቻን ነበር መቀላቀል የቻለው እንግዲህ በጣናንቦቹ ለአምስት አመታት ቆይቶም ባለፉት አመታት ጫማውን እንደሰቀለ አይዘነጋ ማለት ነው እንግዲህ ከ1995 እስከ 2006 ድረስ በነበረው ቆይታ ታሪካዊ ከ31 ዓመት በኋላ የአፍሪካ ዋንጫ እንዲሁም ለመጀመሪያ ጊዜ የቻን 2014 ተሳትፎን በአንበልነት መምራት የቻለ ድንቅ ተጨዋች እንደነበርም መመልከት ችለናል ማለት ነው። እንግዲህ በ1997 እና በ1998 የሴካፋ ዋንጫን ያነሳው ቡድን አባልም ሆኖ ታሪኩ የታሪኩ ተካፋይ መሆን የቻለ ተጫዋችም እንደነበር ማየት ችለናል ማለት ነው። እንግዲህ አንድ በሀገራችን እግር ኳስ አንድ እግር ኳስ ተጫዋች እንዴት ለ22 ዓመታት ከፍ ባለ ደረጃ በማይዋዥቅ አቋም ሊጫወት ይችላል? የሚለው እንግዲህ ስንመለከት በርካታ ወጣት ተጫዋቾች ማለት ነው፣ ሀገራችን ላይ የሚገኙ ፕሪሚየር ሊጉ ላይ ብሔራዊ ሊግ ላይ እንዲሁም ደግሞ ከታች የሚጫወቱ ተጫዋቾች የእሱን ፈለቅ መከተል አለባቸው ለረጅም ዓመታት በእግር ኳሱ ለመቆየት ማለት ነው እንግዲህ ደጉ ደበበ በሀያ ዘጠነኛው አፍሪካ ዋንጫ ወርቃማው ትውልድ ከሚባሉት ውስጥ ቡድኑን በአምበልነት መምራት እየቻለ ተጫዋች ነው። ከእሱ ጋር የነበሩ ተጫዋቾች አሁን በፕሪሚየር ሊጉ የምንመለከታቸው ሁለት ተጫዋቾች አሉ። በፋሲል ከነማ እየተጫወተ የሚገኘው ጌታነህ ከበደ እንዲሁም ደግሞ በመቻል ስፖርት ክለብ ድንቅ ጊዜ እያሳለፈ የሚገኘው ሽመልስ በቀለም አሁን ላይ እንግዲህ ከእሱ ጋር እየተጫወቱ ተጫዋቾች በፕሪሚየር ሊጉ የምንመለከታቸው ተጫዋቾች ናቸው ማለት ነው እንግዲህ ሌላ እንግዲህ በሀገራችን የምናያቸው በርካታ ተስፋ ያላቸውና ታዳጊ ተጫዋቾች የእነሱን ፈለቅ በመከተል ማለት ነው የማይዋዥቅ አቋምና ብቃታቸውን ከእነሱ በመማር በእግር ኳሱ ማሳየት እንዳለባቸው እነሱን ተምሳሌ ሊያደርጉ ይገባል ማለት ነው እንግዲህ ደጉ ደበበ በአሁኑ ሰዓት የአርባምንጭ ከተማ ቴክኒካል ዳይሬክተር እንዲሁም ደግሞ ቡድን መሪ በመሆን አርባምንጭ ከተማ በ2016 በብሔራዊ ሊግ ነበር የሚጫወት የነበረው። ከዛም በኋላም በውድድር ዓመቱ መጨረሻ እንግዲህ ወደ ፕሪሚየር ሊጉ በማድረግ በዘንድሮ ዓመትም በፕሪሚየር ሊጉ ጥሩ የሚባል ውጤት እያስመዘገበ ይገኛል ማለት ነው እንግዲህ 24 ጨዋታዎችን አድርጎ 35 ነጥቦችን በመሰብሰብ ስምንተኛ ደረጃ ላይ መቀመጥ የቻለበትን ሁኔታ መመልከት እንችላለን ማለት ነው እንግዲህ ደጉ ደበበ የበፊት ልምዱን በመጠቀም አሁን በቡድን መሪነት እየመራ ያለውን ክለብ ወደ ተሻለ ቦታ ለማድረስም ጥሩ ስራ እየሰራ እንደሆነ መመልከት እንችላለን ማለት ነው። እንግዲህ ደጉ ከቡድን መሪነት በዘለለም ወደ አሰልጣኝነት ለመምጣት አሁን የካፍ ላይሰንስ ለማግኘት ትምህርት እየተማረ እንደሆንም መመልከት ችለናል ማለት ነው። እንግዲህ ደጉ ደበበ እንግዲህ ለወደፊቱ ምናልባት በአሰልጣኝነት የሚመጣበትን ሁኔታም ልንመለከት እንችላለን ማለት ነው። እንግዲህ ለማንኛውም በርካታ የሀገራችን ወጣትና ተስፋ ያላቸው ተጫዋቾች የእሱን ፈለግ መከተል አለባቸው። ምክንያቱም ይህ ተጫዋች ለረጅም ዓመታት በኢትዮጵያ እግር ኳስ በማይዋጅቅ በማይዋዥቅ አቋም መጫወት የቻለበትን ሁኔታ ስንመለከት ከእግር ኳሱ ጀርባ ያሉ ጥንቃቄ የሚያስፈልጋቸውን አንድ የእግር ኳስ ተጫዋች ማሟላት ያለበትን ነገር በማሟላት እንዲሁም ደግሞ ማድረግ ያለበትን ነገር በማድረግ ለረጅም ዓመት እግር ኳሱ ላይ መዘለቅ እንደቻለ፣ ስለዚህ በሀገራችን የምናያቸው ወጣትና ተስፋ ያላቸው ተጫዋቾችም የእሱን ፈለግ መከተል አለባቸው የሚለውን ነገር ማስቀመጥ እፈልጋለሁ። አመሰግናለሁ።